ጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ሰላም ሰላም! ውድ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ሰላምታችን ከያላችሁበት ይድረሳችሁ። ዛሬ ለየት ባለ ፕሮግራም ወደ እናንተ መጥቻለሁ። አብሮነት ዲጂታል ሚዲያ የተቋቋመው ከልጅነት እስከ እውቀት አብረው ባደጉ ሰዎች መሆኑን የሚዲያውን ዓላማ በገለጽላችሁ ጊዜ አስረድተናችኋል። እንግዲህ የዛሬ ባለታሪኮች የብዙዎቻችን የአብሮ አደጎቻችን ታሪክ ነው። በልጅነታችን ወላጆቻችንን በሞት ያጣን የወታደር ልጆች ነን። አብዛኛዎቻችን በተመሳሳይ የሕፃናት ማሳደጊያ ያሳለፍን ጥቂቶቻችን ብዙም የወላጆቻችንን ታሪክ ጠንቅቀን የማናውቅ ነን። እንግዲህ ዛሬ ይዘንላቸው የቀረብ ነው ታሪክ በዚህ ዙሪያ ላይ እያጠነጠነ ነው። የታሪኩ ባለቤት የሆነችው የምስራች አያሌው ታሪኳን እንዴት አስቀምጠዋለች? ወላጅ እናታቸው ወይዘሮ ንጋቷ ታደሰ ወላጅ አባታቸው ደግሞ አቶ አያሌው ክብረት ይባላሉ። አምስት ልጆችን በጋራ አፍርተዋል። ጸጋይ አያሌው፣ ኃይሉ አያሌው፣ ስህን አያሌው፣ የምስራች አያሌው ና የመጨረሻዋና ትንሿ እሌን አያሌው ነን። ገና በጨቅላ እድሜያችን ላይ ያለን አባታችን በመኪና አደጋ ህይወቱን አጣ። እናታችን ያለምንም ገቢ እኛን እያሳደገች በድንገት በጣም ትታመማለች። እኛም በልጅነት አቅማችን ስናስታመም ቆይተን እናታችን አረፈች። የዛኔ ለታላላቆቻችን ኑሮ እጅግ በጣም ከበደ፣ ሰማይ ተደፋብን። ይህንን ማየት መቋቋም ያቃተው ወንድማችን ጸጋ ያያሌው አንድ ቀን ከቤት እንደወጣ በዛው ቀረ። ኑሯችን በጣም እየከፋ ሲመጣ አንድ ከአባት ወገን የሆነ ወደኛ መጥቶ እኔ ላስተምራችሁ እኔ ጋሉ ሰዳችሁ ብሎ ወደ ደዋኔ ይዞን አቶ አሰፋ ክንድ የተባለ ግለሰብ አራታችንንም ይዞን ሄደ። እግዚአብሔር ይመስገን ሸክም ቀለለልን። ጥሩ ኑሮ መኖር ጀመርን። በዛን ጊዜ ሌላ የአባታችን ወገን የሆነ አቶ አያሌው ንጋቱ የተባሉ ሌላ ግለሰብ ሊያዩን መጥተው እንደው እነዚህን ልጆች ወደ አዲስ አበባ ወስጄ የተሻለ ትምህርት ቤት ቢገቡ እና እኔ ቢማሩ ደስ ይለኛል ብለው ሁለቱ ተማከሩና፣ በስምምነት ወደ አዲስ አበባ ይዘውን ሄዱ። ከልጆቻቸው ጋር እንደ ወንድምና እህት ሆነን አብረን ኑሮ ቀጠልን። ነገር ግን በአንድ ወቅት ወደ ህፃናት ማሳደጊያ የመግባት እድሉ ሲመጣ አቶ አያሌው አራታችንንም ወደ ማሳደጊያ ቤት እንድንገባ አደረጉ። ሁላችንም ወደ እጓለ ማውታ ወደ ተባለ ህፃናት ማሳደጊያ ገባን። በዚህ ማሳደጊያ ውስጥ አራታችንም የእህትና የወንድምነት ፍቅራችንን በደንብ አድርገን አጣጥመን ያለፍንበት ዘመን ነበር። በ1970 ዓ.ም ምት ወላጆቻቸው በካራማራ ጦርነት ላይ የአባቶቻቸው ህይወት ያጡ ልጆች ወደ ኩባ ሄደው የመማር ዕድል ሲመጣ ከጋ ለማወታን በርካታ ተማሪዎች ሲመረጡ ወንድሜ ኃይሉና እህቴ ስህን የእድሉ ተጠቃሚ ሆነው ወደ ኩባ ሄዱ። በ1973 ዓ ም የቀድሞ አብዮታዊት ኢትዮጵያ ህፃናት አምባ ሲመረቅ እሌን አያሌውና እኔ የምስራች ወደ አምባ ገባን። በእንደዚህ አይነት ሁኔታ ሁላችንም በያለንበት ጥሩ ኑሮ እንኖር ነበረ። በ1976 ዓ.ም ለሕፃናት ለሕፃናት አምባ ታዳጊዎች ወደ ኩባ ሄዶ የመማር እድሉ መጣና እኔ የምስራች ወደ ኩባ ሄድኩኝ። ትንሿ እህቴ እሌን አያሌው ብቻዋን ከእህቶቿ ተነጥላ ከሌሎች እህቶቿ ጋር እዛው ሕፃናት አምባ ቀጠለች። ሌለኛው ምዕራፍ በኩባ ተጀመረ። እኔ ወደ ኩባ ሲሄድ ስህንና ኃይሉ እዛ ስለነበሩ ከነሱ ጋር ተገናኝተን እንደገና የእህትና የወንድምን ፍቅር እያጣጣምን ያልተወሰነ ጊዜ አብረን ቆየን። ታላቅ እህቴ ስህን አያሌው ሁለተኛ ደረጃ ትምህርቷን እንዳጠናቀቀች እድመን አብረን ከነበርንበት ከመንግስቱ ኃይለማርያም ትምህርት ቤት ወደ ሳንታ ክላራ ዩኒቨርሲቲ ለመግባት ኢንጂነሪንግ ለማጥናት ወደዛ ጉዞዋን አቀናች። በዩኒቨርሲቲ ውስጥ ትምህርቷን ስትከታተል ቆይታ አብሯት ሲማር ከነበረ አንድ የሲሸልስ ዜጋ ጓደኝነት አብረው ይመሰርታሉ። ትምህርታቸውን አጠናቀው እንደጨረሱ ሁለቱም ተያይዘው ወደ ሲሸልስ ይሄዳሉ። ሲሸልስ እንደደረሱ በጋብቻ ይጣመሩና ሁለት ልጆችን ያፈራሉ፣ አንድ ወንድ ልጅና አንድ ሴት ልጅ። ሴት ልጇ ሶኒያ ስትባል ወንድ ልጁ ደግሞ ዴሪክ እንደሚባል አውቃለሁ። እንግዲህ እስከዚህ ጊዜ ድረስ እኔና ስህን በስልክ በደብዳቤ እንደዋወላለን፣ እንጠያየቃለን። እኔም ከሀገረ ኩባ ትምህርቴን አጠናቅቄ ወደ ትውልድ ሀገሬ ወደ ኢትዮጵያ ተመለስኩኝ። እዚህም ኢትዮጵያ ከደረስኩኝ በኋላ ከእህቴ እሌን አያሌው ጋር ተገናኘን። ወንድሜ ጸጋ ያያሌውም በህይወት መኖሩን ከህቴ ከሌኒ አረጋገጥኩኝ። እንግዲህ ሶስታችንም አብረን የመኖር እድሉ ባይኖረንም ሌኒም በህፃናት አምባ ወንድሜም ባለበት እኔም ባለሁበት ኑሯችንን ገፋል። ነገር ግን ከስህን አያሌው ጋር እዛው ባለችበት ከእሷ ጋር በደብዳቤ በፖስታ ቤት እንገናኝ ነበረ። ለተወሰነ ጊዜ በፖስታ ደብዳቤ ከተለዋወጠን በኋላ የሆነ ጊዜ በኋላ ደብዳቤ የሚባል ነገር ቆመ። ስህንን የበላ ጅብ አልጮኋለ። ደብዳቤ ልካለው መልስ የለም፣ ደብዳቤ ልካለው መልስ የለም። ከዛ ጊዜ በኋላ ድፍን 15 ዓመት ስህን አያሌው የት እንዳለች አላውቅ። ከ15 ዓመት በኋላ በድንገት አንድ ቀን በፌስቡክ ላይ ተከሰተች። ተገናኘን። ምን ሆና እንደጠፋች ጠየኳት። ከሲሸልስ ወጥተው ቤተሰቦቿን ይዛ ወደ አውስትራሊያ ጉዟቸውን ወደዛ ኑሯቸውን ወደዛ እንደመሰረቱ ነገረችኝ። ብዙ አወጋን፣ ብዙ ተጫወትን፣ ስለ ቤተሰብ ተጠያየቅን። ከዚህ በኋላ በሶሻል ሚዲያ እንደምንገናኝ በስልክም እንደምንገናኝ ተባብለን ተለያየን። ከዛች ቀን በኋላ ግን ያ የፌስቡክ አድራሻዋም ጠፋ። ስህንን በምንም ነገር ላገኛት ሞከርኩኝ፣ ላገኛት ግን ፈጽሞ አልቻልኩም። ስህን የውሃ ሽታ ሆና ቀረች። እንግዲህ የኛ ታሪክ ባጭሩ ይህንን ይመስላል። በዚህ አጋጣሚ ልነግራችሁ የምወደው የእናታችንም ሆነ የአባታችንን ወገን አንድም ሰው አናውቅም። እንግዲህ በቅርብ ጊዜ የእኔና የስህን አያሌው ክርስትና እናት የሆነችውን ወይዘሮ ጀማነሽን አገኘሁና በጣም ደስ አለኝ። ስለ ወላጆቼም ጠየኳት የምታውቀው ነገር ካለ አባቴ የወሎ ተወላጅ መሆኑንና እናቴ ደግሞ የጋራ ሙለታ እንደሆነች ነግራኛለች። ስለዚህ እን አባቴንም ይሁን እናቴን የምታውቁ የአባቴም የእናቴም ወገን የሆናችሁ እኛም ማግኘት ለምትፈልጉ ሁሉ በዚህ አጋጣሚ ጥሪ ለእናንተም አቀርባለሁ። ነገር ግን ወደዚህ ሚዲያ የመጣሁት ዋና ዓላማዬ ስህን አያሌውን ወይም ደግሞ ስለ ስህን የምታውቁ ሰዎች በዓለም ዙሪያ ያላችሁ እባካችሁ እላለሁ። እህት ያለው የእህትን ጉድለት ያውቀዋልና እስከዛሬ እሷን ፍለጋ ተንከራተትኩ፣ ነገር ግን አላገኘኋትም። እባካችሁ ስለ እሷ የምታውቁ በዚህ በአብሮነት ዲጂታል ሚዲያ መልእክታችሁን እንድታስተላልፉልኝ በአክብሮት ጥሬን አቀርባለሁ፣ ትላለች የምስራች አያሌው። አድማጭ ተመልካቾቻችን፣ በእኛ ዙሪያ እንዲህ አይነት ተመሳሳይ ታሪኮች እንደሚኖሩ እናምናለን። ስለዚህ ይህ ሚዲያ የተጠፋፉ ቤተሰብን ለማገናኘት በበጎ ፍቃድ እንሆኝ ይላችኋልና ወደዚህ ሚዲያ ብቅ በሉ እንላለን። እንግዲህ ለእህታችን የምስራች አያሌውና ለለ ወንድሟና እህቱ እግዚአብሔር መንገዱን ቀና ያርግላችሁ እህታችሁን ስህን አያሌውን በቅርብ የምታገኙበትን መንገድ ያመቻችላችሁ እንላለን። ማንኛውንም መረጃ የሰማችሁ ያገኛችሁ በኮመንትና እዚህ ስር ባስቀመጥንላችሁ ስልክ ቁጥር ኤኒ ታይም ደውላችሁ ልታገኙን ትችላላችሁ። የዚህን የአፋልጉኝን የመጨረሻ ለመስማት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። እስከ ሳምንት ቸርን ሰምት። ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው።